ላ ሸሪከ ለከ ረሱሊላህ ሰለላሁ ዐለይሂ ወሰለም። ዘጠነኛው ቀን የሀጅ ስራ በቀጥታ የሚጀመርበት እለት ማለት ነው። ዝልሒጃ ከዛሬ ጀምሮ በዘጠነኛው ቀን ድረስ የዝልሒጃ የመጀመሪያ የመዘጋጃ ቀናቶች ናቸው ማለት ነው። ዋናው ስራ የሚጀመረው ከስምንተኛው ቀን ጀምሮ፣ ዋናው ደግሞ ዘጠነኛው ላይ ይሆናል ማለት ነው። ስለዚህ በዘጠነኛው ቀን ያው የሀጅና የዑምራ ስራ ላይ ያሉ ሰዎች አንኑ ስራቸውን ቅደም ተከተሉን ጠብቀው ይጓዛሉ እንደተለመደው ማለት ነው። ግን በዘጠነኛው ቀን በአገር ቤት ያለ ሀጅ ያልሄደ ሰው ምንድን ነው መስራት ያለበት የሚለውን እንመለከታለን ማለት ነው። በአገር ቤት ያለ ሰው ዙልሕጃ ተገባ ጀምሮ የተለያዩ ኸይረ ስራዎችን መሳተፍ ይኖርበታል ማለት ነው። ምክንያቱም በዙል ሒጃ ቀናት የሚሰሩ መልካም ስራዎች በጣም ከማንኛውም ጊዜ የበለጠ አጅራቸው ድርብርብ ነው ብለዋልና ነብዩ ዓለይሂ ሰላቱ ወሰላም። ከእነዛ ከምንሰራቸው ስራዎች ጾም አንዱ ነው ማለት ነው። ጾም ሀጅ ላልሄዱ ሰዎች ጥብቅ የሆነ ሱና ነው ማለት ነው። ሀጅ ላይ ያሉ ሰዎች ያው ሀጁ ስለሚያደክማቸው በሀጁ ስራ ላይ ስለተጠመዱ ጦም አይጨመርባቸውም። ለሀጁ ብቻ ዝግጁ መሆን አለባቸው ማለት ነው። ሀጅ ያልሄዱት ግን በየሀገሩ ያሉት ሙስሊሞች የዘጠነኛውን ቀን በጦም ማሳለፍ አለባቸው። አረፋ ውቁፈል አረፋ የሚባለውን እለትማ ነው። ኢዱ ገና ነገ ነው። ከኢዱ በፊት የሚመጣው ዘጠነኛው ቀን ላይ ማንኛውም ሙስሊም እስከቻለ ድረስ ሴቱም ወንዱም ትንሹም ትልቁም ዘጠነኛውን ጦም ቀን ጡሞ መዋል ይጠበቅበታል ማለት ነው ይሄ ቀን

በስምንቱም ቀን ውስጥ የቻልነውን ሁሉ ኸይር ስራ መስራት አለብን። ጦምም የምንችለውን ያህል ግን፣ የዘጠነኛው ቀን በተለይ ደግሞ የዘጠነኛው ቀን መጦም ምን ያህል አጅር ያስገኛል ብለው ሲጠይቋቸው፣ ምናሉ አህተሲቡ ንደላ አንዩከፍረ ሰነተ ልማዲየተ አልቃዲማ አው ከማ ቃል ረሱል፣ ዘጠነኛውን ቀን ጥሞ የዋለ ሰው ያው ታሀጅ ውጭ ለሆነ ማለት ነው። በዛ ቀን የሚገኘው አጅር ያለፈውን አመትና የሚመጣውን አመት ወንጀል እንደሚያስምር ተስፋ ይደረጋል ብለዋል ማለት ነው። ይሄ በጣም ትልቅ እድል ነው ማለት ነው። በአንድ ቀን የሁለት ዓመት ወንጀል ሊማር የሚቻልበት ሁኔታ አለ ማለት ነው። ስለዚህ ይህንን ለማገኘት ሐጅ ያልሄዱ ሰዎች ይህንን እድል መጠቀም አለባቸው ማለት ነው። ሌላው በኡድሕያም እንደዚሁ ይሳተፋሉ። ሐጅ ሄዱ ሰዎች ቁርባን እንደሚያርዱት የቤታቸው ያሉትም ሰዎች እንደገና ቁርባን ያርዳሉ ማለት ነው። እሱ በአስረኛው ቀን ነው የሚሆነው። በዘጠነኛው ቀን ግን ሁሉም ሙስሊሞች እስከቻሉ ድረስ በጦም ላይ መዋል ይጠበቅባቸዋል። ያ ጦም የሁለት ዓመት ያለፈውን ዓመት እና የሚመጣውን ዓመት ወንጀል ሊያስምር ተስፋ የሚደረግበት ስለሆነ ማለት ነው። እና ሌሎችንም መልካም ስራዎች እንደዛው መሳተፍ አለብን። ከዛ ያው ከመጀመሪያው ቀን ጀምረን የምንችለውን ያህል ሌላ ትርፍ ስራ ባንሰራም የተለመደውን ስራ ራሱ በወቅቱ አክብረን በአግባቡ አምስት ወቅት ሶላት ጀማዓ እንሰግዳለን። እነዚህ በስምንት ቀናቶች ውስጥ ማለት ነው። እንደገና ቁርአን እንቀራለን። ከቻለ ሶደቃ ይሰጣል። የተለያየውን ዚክር ማብዛት ይኖርብናል። በአንጻሩ ደግሞ ከመጥፎ ነገር ተጫዋታ፣ ተውካታ መራቅ ይጠበቅብናል። እነዚህን ቀናቶች ባከበርን ቁጥር አላህ ስብሃነሁ ወተዓላ ልዩ ልዩ ሽልማት ይሰጠን እንደሚችል ነው ማለት ነው። ምክንያቱም መልካም ስራዎች በማንኛውም ቀናት ከሚሰሩ የበለጡና የላቁ እነዚህን ቀናቶች የሚያክል የለም ስላሉ ያ የለመድነውን ስራም ራሱ ፈርዱም እንደ ፈርድ ሱናውም እንደ ሱና በሌላ ጊዜ ባዘቦት ከምንሰራው የበለጠ አጅር ስለሚያስገኝ ሁላችንም በዚህ በጥንቃትና በትጋት መሳተፍ ይጠበቅብናል ማለት ነው። ሸሪከ ለከ ለበይክ

የመጓጓዣ ዘዴዎች ከጊዜ ወደ ጊዜ እየተቀያየሩ ነው ያሉት። እሳቤው ግን ያው ነው። መጀመሪያ ሲጀመር የነበረው አላሁ ስብሓንሁ ወተዓላ ሐጅ የሚባለውን አምልኮ ግዴታ ካደረገው ጀምሮ የመጓጓዣ ዘዴዎች የተለያዩ ናቸው። ለምሳሌ ነቢያችን ለህ ሰላቱ ወሰላም የተጓጓዙበት የሄዱበት በግመል ነበር የሄዱት ማለት ነው።

አምልኳዊ ጉዞ ነው። አካላዊ ጉዞ ከመሆኑ በፊት ማለት ነው። ስለዚህ በፊት ሰዎች ወደ ሐጅ ለመሄድ ብዙ ቀናቶችን፣ ወራቶችን በእንስሳዎች መጓጓዣ በግመል በበቅሎ፣ በተለያዩ ነገራቶች ይጓዙ ነበር እና በዚህ ጉዞ ላይ ደግሞ የተለያየ ችግሮች፣ የተለያዩ መከራዎችን ተቋቁመው እዚያ ይደርሱ ነበር። ከዚህ ጋር እዚያ ሲደርሱ

ከጉዞ መቦሳቀል የተነሳ ሸላጋ በሆኑ ግመሎች ይመጡሃል። ጥሪ አድርግ ብሎ ነቢዩላ ኢብራሂምን አዘዛቸው። ሩቅ ከሆነ መንገዶች ሁሉ ይመጣሉ ብሎ አዘዛቸው። ያን ጥሪ ከተደረገ ጊዜ ጀምሮ ሰዎች ወደዚያ እየጎረፉ ነው። ዛሬ ደግሞ የሐጃጆች መጓጓዣ እና ጉዞ በጣም ተስፋፍቶ አስባ አልሓጁ የሱሉ ፊ ሰዓትን አብረ ጣኢራት በጣኢራ አማካይነት በቀላል እየደረሰ ነው ያ ምንገድም ላይ የጉዞ ምቾቶች ተመቻችተውለት፣ ምግቡ፣ አየሩ፣ ሁኔታው ሁሉ። ላኪን ሀ ላ ሚን አጅሪሂ ይህ መመቻቸቱ ምንም እንዳውን አይቀንስበትም፣ መቼ ልቡ ንያው የተስተካከለ እስከሆነ ድረስ ምክንያቱም አላሁ ዘ እኛ ቅርፃችንን ውበታችንን፣ ሰውነታችንን፣ ገንዘባችንን አይደለም

ላ ሸሪከ ለከ ለበይክ ኢነል ሐምደ። ዛሬ የምናወራው የትኛው ለጥብ ነው? ወንድሞቼ እና እህቶቼ ተመልካቾቼ ሚና ላይ ነው ያለ ነው። አንድ ሰው ሚናን የሚመጣው አንድ ሐጅ በሁለት ጊዜ ነው። የመጀመሪያው ለሐጅ ኢሕራም አድርጎ እንግዲህ ሚና የኦምራ ክንውን ቦታ እንዳልሆነ መታወቅ አለበት። የኡምራ ክንውን ቦታ በጠዋፍና ሳዒ ያልቃል እዛው ሐረም ላይ። ሐጅ ግን ንያ አድርጎ ምናልባት ጠዋፍ ቁዱም ም ካደረገ በኋላ ቀጥታ አያም ተሽሪቅ የውም ተርውያ፣ ስምንተኛው ቀን፣ ስምንተኛው የዝልሕጃ ቀን የውም ተርውያ በሚባለው ቀን ላይ ወደ ሚና ነው የሚሄደው። ከጥዋቱ ጀምሮ ማለት ነው። ሚና ሙሉ ቀንና ሌሊቱን ያሳልፋል። ይህ ቀን የመጀመሪያው ሚና ላይ ማለት ነው። ሌላው ወደ አረፋ ከዛ በማግስቱ ሄዶ ከዛ አረፋ ውሎ ማታውን ሙዝደሊፋ አድሮ በየውም አልነሐር ወይም ደግሞ በዒድ ቀን የልሕጃ ስር ማለት ነው ገና ወደ ሚና ይመለሳል። ሚና ላይ ሶስት ቀን ይታደራል። ይሄ አያመት ተሽሪቅ የሚባለው ማለት ነው። ስለዚህ የሚና አመጣጥ ሁለት ጊዜ መሆኑን ለማሳየት ፈልጌ ነው። የሚና የመጀመሪያው ቀንም ሆነ ሁለተኛው ላይ አንዳንድ ሁኔታዎች አጃጆች ካለማወቅ የሚያደርጉት ጥፋቶች እና ስህተቶች አሉ። እነዚህን ምልክት ለማድረግ ያህል ነው። በመጀመሪያ ደረጃ ሚና ሲባል የት ነው የሚለው ማወቅ አለበት። ይህንን መሻዕር አላህ ስብሐነሁ ወተዓላ ቦታውን ወስኖለታል። በሸርዑ ሚና የሚባለው ሸለቆ ማለት ነው። በተራራ የተከለሉ ናቸው። የተከለለ አካባቢ ነው፣ ግን ወሰን አለው። ከየት ጀምሮ ነው ሚና የሚገባው? ከዛ ደግሞ ወደ ሙዝደሊፋ ነው። መጨረሻ ላይ የት ነው ወሰኑ የምለው ማወቅ አለበት። ምን አደርኩ ብሎ ዋልኩ ብሎ የምለው ቦታውን ሲያውቅ ነውና ይህንን ማወቅ አለበት። የመጀመሪያው ይህን ሳያውቅ የትም አድሮ ምን አድር ያለው ማለት አይቻልም

የዒዱ ሁለተኛ ቀን ማለት ነው። ይሄም ግዴታ ነው። ሶስተኛው ሙሉ ቀኑን እዛው ውሎ ሶስተኛ ቀን የኢድ ቀን፣ ሁለተኛ ቀን፣ ሶስተኛ ቀን አለ። ይህ ሶስተኛ ቀን ማታውን አላድርም ካለ ሁለት ቀን ካደረ የዒዱን ቀን አደረ። ይሄ መናህር ነው። ከዛ ሁለተኛውን አደረ። ሶስተኛው ላያድር ይችላል፣ ተቻክሎ ሊሄድ ይችላል ጀመራቱን ወርውሮ ማለት ነው። ስለዚህ ሁለቱ የግድ ናቸው። ሶስተኛው ለመፈልግ ነው። ግን ያደረ እንደሆነ በመቀጠለው ቀንም መወርወር እንዳለበት መታወቅ አለበት። ምክንያቱም ሚና ላይ በምንቀመጥበት ጊዜ ትልቁ የምሰራው ስራ በእለቱ በቀኑ ከሰዓት በኋላ የምናደርገው ጀምራል መጀመራት ስለሆነ ማለት ነው። መቤቱም ሌሊት እዛ ማደሩም አንዱ ዕባዳ ነውና፣ ስለዚህ አንደኛ ሁዱዱ ማወቅ አለበት። ሁለተኛ ደግሞ ስንት ቀን ነው ማድረው የምለውን ማወቅ አለበት። ሌላው ሰላት አለ እንዴት ነው የምንሰግደው ሚና ላይ የመጀመሪያ ቀን ሙሉ ቀን ነው የምዋለው ሀያ አራት ሰዓት ዙሁር ዓስር ማግሪብ ዒሻ ፈጅር ይሰገዳል ሰላት በወቅቱ እንጂ የምሰገደው ጀም አይቻለም ጀም አይደረግም ግን ቃስር አድርጎ ማለት ሩባዕያዎቹን ዙሁርን ዓስርን ዕሻን ሁለት ሁለት አድርጎ ሁሉንም በቦታው መስገድ ነው። ጀም ማድረግን ስህተት ነው የምንቆጥረው ማለት ነው። ሌላው ጠቅለል ባለ መልኩ ምና ላይ የምናድረው ይሄ የሐጅ መሻዕር ነው። ትልቁ የሐጅ ምልክት ቦታዎች ቦታ ነው ከአረፋ ቀጥሎ ማለት ነው። ይህንን ለየቱን የምናሳልፈው ቀኑን የምናሳልፈው በዚክር መሆን አለበት ነው። ስለዚህ አሉባልታ ማውራት ለአንድ ሰው ወደ ዒባዳ የገባ ሐጅ ውስጥ ገባ ማለት አንድ ሰው ማወቅ ያለበት ልክ ሰላት ውስጥ ገብቶ ሰላቱን እስኪያበቃ ድረስ ራሱን ከአላህ ፊት መቆሙን ማስተዋል አለበት እንደምንለው ሁሉ አንድ ሰው ሐጅ ለበይክ ካለበት ጊዜ ጀምሮ ሐጁ እስኪያበቃ ድረስ ዒባዳ እና ንሱክ ላይ መሆኑን አስታውሶ አልባሌ ነገሮችን፣ ንግግሮች እና ክንውኖችም መራቅ አለበት ማለት ነው ከሙንከራት ምክንያቱም መን ሐጀ ወለም የርፉስ ረጃአ ከየውም ወለደት ኡሙሁ አንድ ሰው ወንጀል የለበት ሐጅ ከሰራ ከእናቱ ሆድ እንደወጣ ታጥቦ ወደ ሀገሩ ይመለሳል ነው። አላህ ሱብሓነ ወተዓላ የዛ ሰዎች ይበለን፣ ዕባዳችን አውቀን የምንሰራ አላህ ያድርገን። ስለዚህ የምና ክንውኖችና አዳቦችን ይመስላሉ። የአያም ተሽሪቅ የምና ደግሞ ክንውኖች በመቀጥለው በሌላው የምንገናኝ ይሆናል። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ። ላ ሸሪከ ለከ ለበይክ